ቂጣውን ለመጋገር የሚያስፈልገን እዚህ ጋር ጅብን ምልህ ይባላል። እዚህ ጋር ደግሞ ዛተራን ወይም ሰሊጥ ይባላል። ዘይ ዘይቱን ጨምሬበታለሁ። ይህን ይመስላል፣ ይህን ይመስላል። ጅብን እንደዚህ ነው። ሁለተኛ ፎቶ ይሄ ነው። ያው አልቆ ስለሆነ ጨርሼዋለሁ። ቀውልጥ ለሆነ ይሄን ምሳ አስገን ትንሽ የዘይት ዝጋ፣ መጥበሻ ዝጋ። ቂጣዋ እንደት እንደምታዋት ከብዙ አይችል እንደመስላለች። እንደዚህ ከሆነልን በኋላ ዛተራን ወይም ደግሞ አንዱ ነው የምናደርገው ማለት ነው፣ ሁለቱንም አይደለም። እንደዚህ እናደርገዋለን። በጣም ያምራል፣ በጣም ይጣፍጣል። እንደዚህ ቀባ አድርጋል። ዘይትና እንትን ነው በቃ እንደዚህ በጣም ቆንጆ ነው። ሲበዛ እንደዚህ አፍ ማር ሲሆን እና አጣሪን ካላሲልን ማለት ነው። ይሄ የመጀመሪያው የቀባ ነው። ዛተር ወይም እንትን ነው። ሰሌጥ ነው። አሁን ደግሞ ዛተር አንድ ዛተር አንድ ጅብን እያረፉ ነው የምንሰራው። ማለት በጣም ያምራል፣ ሞክሩ። ይህን ይመስላል። ያው መጨረሻ ላይ ደግሞ አሳያችዋለሁ።